ደከመኝ ሰለቸኝ አቃተኝ ልል ወደ አደባባይ መሙጣቴና ኬት መጣሽ፣ ምን ሆነልሽ? ስሜት እዝታ እባላለሁ። የመጣሁት ከአዲሱ ምዕራብ ኢትዮጵያ ቤንች ሸኮ ሚዛን ተፈሪ ነው የመጣሁት። ሚዛን ተፈሪ አጨብጭቡላት። እኔ የሆነልኝ 2015 ስምንተኛው ዙር ላይ መካንኖችና ጭንገፋ ላስቸገራቸው በሚል ላይ 13 ና 14 ላሴ ላይ ነው የመጣሁት እንደመጣሁ እግዚአብሔር አይቶኛል እኔ እዚህ ቤት በጣም የሚገርመው ቤቱ በቲቪ ነው ማየውና አንድ ሴት ልጅ አለችኝ የሰባት ዓመት ሴት ልጅ አለችኝ ከዛ በኋላ መውለድ ፈለግኩኝ ይቀራል ፌል ይሆናል፣ ይቀራል ፌል ይሆናል። ከዛም ሆስፒታል ሲሄድ ምንም ችግር የለብሽም አለኝ። ችግር እንደሌለብኝ አውቃለሁ አልኩና በአጋጣሚ ሰባተኛው ዙር አዋሳ ላይ ሆነ። አንድ ቴም አለችና እዚህ መውለድ እንዲህ እምቢ ያላት ሰባት ዓመቷ ነው፣ እሱ አንድም ልጅ የላትም እሷ ጋር እንሂድ አዋሳ ስትለኝ ውይ ይከብዳል ባለቤቴም የለም፣ በአጋጣሚ ይከብዳል፣ ግን አዲስ አበባ ላይ በቅርብ ስምንተኛ ዙር ይኖራል አልኳት። እህቴን ስላት እሺ፣ ካልሻለችኝ ልክ እንደ እግዚአብሔር እንዳለው ስምንተኛ ዙር አዲስ አበባ ላይ 13 እና 14 ሲባል ብድግ ብለን መጣን። እግዚአብሔር እንደመጣው እኔን አገኘኝ። እዚህ ቤት ያው ሲጸለይ በዘይት ተጸልዋል። አንድ ለአንድ መጨረሻ ላይ በዘይትን ጸሎት ነበር። የእግዚአብሔር ሰው እዚህ ጋር አንድ ለአንድ ሲጸለይ በዘይት ግንባሬን ነው ያለኝ። እዚህ ወደቅኩኝ። መንፈሱም እዚህ ወደቀ። ትወልጃለሽ አለኝ። እግዚአብሔር እንዳለው ሄድኩኝና መስከረም ላይ ቀረ። ሲቀር በቃ ደስ ነኝ። እኔ ከእዚህ ቤት እንደረገጥኩ እንደሚቀር አውምኜ ነው የመጣሁት። እንዳመንኩም ሆነልኝ። ከሆነ በኋላ ሂጄ ልክ ሶስት ወር እንደሆነው መፍሰስ ጀመረ መልሶ። ከዛም ምንም አላልኩኝም። ከእግዚአብሔር ጋር ብቻ መወራረድ ጀመርኩኝ። በዛ አንሳት አሃ ጌታ ሆይ ያንተ ቤት ረግጬ መጣው ምን እየሆነ ነው ያለው አልኩኝ፣ ከራሴ ጋር በቃ መፍሰስ የሚሉት በቃ በጣም ሚገርም ነው። ልጅ ይሆናል ተብሎ አይታሰብም። ከዛን ባለቤት የተነሳና እንሂድ ሆስፒታል አለኝ አልሄድም አልኩኝ። ከዛን ከዚህ ቤት የወሰድኩት ዘይትም ነበር አፈርም ነበር። እሱም መፍሰሱን ቀጠለ። ቀጥል አልኩት ዝም ብዬ በእምነት ነው በእውነት እኔም ጠጣዋለሁ አንተም ፍሰስ። ግን መጨረሻ ላይ ማን እንደሚያሸንፍ እናያለን አልኩኝ። ከዛን እያለ እያለ ቀጠለ አምስት ወር ድረስ። ልክ ስድስተኛ ወር ላይ ወንድም አለኝ እና ባለሙያ ነው። ያው አህዛብ ናቸው አያምኑም። ቤተሰብ እኔ ብቻ ነኝ ከቤተሰብ አማኝ። አንቺ ለምን ሆስፒታል አትሄጂም? ነገ ወሊድ ላይ እንዴት ልትሆኚ ነው አለኝ። እኔ ግን አልሄድም። ዘጠኝ ወር ሙሉ አልሄድም ቤት ጉዱ ና ያለው አልኩኝ። ከዛም በጣም ተቆጣኝ። ከዛን ሄድኩኝ ምርመራ ምርመራ እጂ ያው ሰው ነኝና እየፈሰሰ ነው ስጋቱ አለ ከዛን ገብቼ አትራሳውንድ ታየውና ዘይቱንም አፈሩንም በጣም የሚገርመው ሆዴ ላይ ቀብቼ ነው ሄድኩኝ በሰዓቱ ከዛ አትራሳውንድ ስታይ ኖርማል ናት ሴት ልጅ አለኝ ለጌታ ለኢየሱስ የሚገርም ከዛን ሲለኝ ምንድናት የመጀመሪያ ልጅሽ አለኝ ሴት ናት አሁንስ ሴት ነው ምንም ይሁን እግዚአብሔር ያለው አልኩኝና ወጣሁኝ። ከዛም ምርመራው ብዙም ቦታም አልሰጥበትም። ያው መጨረሻ ላይ መውለጃ ያው ሆስፒታሉ የጤና ጣቢያ ስለሚሆን እንጂ በወር አንዴ የሄድኩኝ ወሬ ገባ። በጣም የሚገርማችሁ ኖርማል የሆነች ህጻን ልጅ ልክ ስምንት ወር ከሶስት ሳምንት ሲሆነኝ እንሽርቷ የለሽም ተባለ። እሳ ህፃኗ ልትታፈን ነው አሁኑኑ መሰራት አለብሽ፣ ልጅ አትታፈንም። እሰራለሁ አልኩኝ፣ እሰራለሁ። በጣም ይገርማችሁ ማክሰኞ ማታ ገባው፣ ጠዋት ሶስት ሰዓት ላይ ሲኤስ ተሰራ። ኖርማል ሴት ልጅ ይዤ ይኸው፣ በእናንተ ቤች የምታምር ሴት ልጅ ይዤ በቻ። ለጌታ ለኢየሱስ ክብር አብዱስ ማን አልሻል። በጸሎት በጸሎት በጸሎት። ከስንት ዓመት በኋላ ከሰባት ያው አምስት ልጅ አምስት ዓመት ሲሆናት መጸነስ ጀመርኩኝ። አልሆን አለ ፌል እየሆነ ፌል እየሆነ፣ ሁለቴ የሶስት ወር የሶስት ወር ያው ልጄ እንግዲህ ጥያቄዋ ከባድ ነው። ስምንት አመት ሞላት አሁን፣ በስምንተኛ አመቷችን የመሰለ ሴት ልጅ በልጄ ላይ ወልጃለሁ በእናንተ ቤት፣ በጸሎት አልሻለሁ በጸሎት አጨብጭው እስኪ ለጌታ ለኢየሱስ። ምን ታስተላልፊያለሽ አሁን በሚዛን በዚህ ቦታ ላይ በጭንገፋ መውለድ ያልቻሉ አሉ። ምን ትያለሽ እስኪ መውለድ አልቻሉ ሰዎች እኔ ምንም አልልም። እዚህ ቤት እግዚአብሔር አለ። እምነት ብቻ ይኑራችሁ። ደምን ቢፈስ ምንም ቢሆን እግዚአብሔር ከተናገረ ይሆናል። እዚህ ቤት እግዚአብሔር አለ። እኔ በእውነት በእምነት ነው የመጣሁት። በቲቪ አየውኝ፣ እዚህ ቤት ረግጬ ልኩ ልጅ አቅፋለሁ ነው ያልኩት ለባለቤቴ። እምነት ብቻ ይኑራችሁ። እዚህ ቤት ረግጦ ያፈረ የለም። በእውነት እግዚአብሔር ይሰጣል። ቤተፋጌ ልጅ ነፍ ነው በእውነት መንታ መንታውን ያሳቅፋል። እግዚአብሔር አረ ለጌታ ለኢየሱስ እስ አንድ ሰው እጁ ከፍ አድርጎ ያድናል ይታደጋል፣ ይበል። እጃችሁ ስጡኝ። ቤታችሁን፣ ደጃችሁን፣ ቢዝነሳችሁን፣ ትዳራችሁን የጭንገፋ መንፈስ ለቆ ይወጣል። እጅሽ ከፍ አድርጊና ጭንገፋ ተሰበረ በሉ። ከስምንት ዓመት በኋላ ይቺን በጸሎት የተባለች ጀግና ልጅ ጭንገፋን ሰብራ ይዛ ከመጣች፣ እዚህ ቤት በዚህ ቲቪ የምትሰሙኝ፣ በዚህ ወር እግዚአብሔር ከደጃችሁ ላይ ከቤታችሁ ላይ ከህይወታችሁ ላይ ድንገተኛ ጭንገፋን ይሰብራል። መንታ በረከት ይዛችሁ ኖ ቤታችሁ ፍሬያማ የሆ እስቲ አንድ ሰው ተሰበረ ይበለይ እጃችሁ ከፍ በጸሎት በእግዚአብሔር ቤቱ ይተከል ዘሯ የጠላትን ደጅ ይውረስ ጭንገፋ የሰበረች ትሄድ ፍሬያማ ትሆን፣ በጥበብ በዕውቀት ትደግ። ላንተ ለታመኑ እጆች አሳልፈሽ ሰጠው። ለቤተሰብ በረከት ትሁን። አሜን።